ሰላም አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የኡሙረያን የዩቱብ ቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ ከኛ ጋር ሁሉም ሰላም ነው አልሐምዱሊላ እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻ አለሁኝ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ እንዲሁም ደግሞ የቻናሌ ቤተሰቦች ላይክሽር ሸር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ ማለት ነው። እንግዲህ እዚጋ እንደምታዩት የትራስ ልብስ ነው። እነዚህ ጨርቆች በቅርብ የመጡ ጨርቆች ናቸው። በጣም የሚያማምሩ ጨርቅ፣ በጣም ውበት ያላቸው፣ በጣም ብዙ ጌጥና ብዙ ዲዛይን የማይፈልጉ የራሳቸው የጨርቅ ውበት ያላቸው ጨርቆች ናቸው። በጣም ነው የሚያምሩት። በጣም በብዙ አይነት ከለር አላቸው። በጣም ብዙ አማራጭ አላቸው ማለት ነው። እንደምታዩት እንግዲህ እዚህ ጋር ሶስት ጌጥና ዙሪያዋን ደግሞ ዘርፍ ተደርጎበት የተሰራ ነው። እናንተ እንደምትፈልጉት እንደ ከስተመር እንደ ደንበኞቻችን ፍላጎት ነው የምንሰራው ማለት ነው። ዙሪያውን ዘርፍ የማይፈልግም ሰው አለ። ጌጥ ብቻ እንዲሁም ደግሞ መሀል ላይ ቀበቶ ፔልት እንደምታዩት ጎልድ ጎልደኑ ወይ ወርቃማው እሱን ተደርጎ ሶስቱ ቁልፍ ልክ እንደዚህ ማለት ነው። እንደምትፈልጉት በተለያየ አማራጭ በተለያየ ዲዛይን እናንተ ከሌላም ቦታም ቢሆንም ዲዛይን እያመጣችሁ በዚህ መልኩ ነው ማሰራት የምንፈልገው በሉ፣ እኛ በምትፈልጉት አይነት ዲዛይን የምንሰራላችሁ ነው የሚሆነው ማለት ነው። እንግዲህ እነዚህንና ሌሎች ደግሞ በጣም ብዙ አማራጮችን ለማየት የቴሌግራም ቻና ሊንክ አስቀምጥላችኋለሁኝ። ወደዛ ከብት ገብታችሁ በቴሌግራም በኢሞና በዋትሳፕ የምትፈልጉትን ነገር ላኩልን። ምላሻችን ፈጣን ነው የሚሆነው ኢንሻላህ። እንግዲህ እዚህ ጋር የምትመለከቷችሁን የትራስ ልብስ ዋጋቸው አራት መቶ ሀምሳ ብር ሲሆን የቤቢ ደግሞ ሶስት መቶ ብር ፍራሽ ልብሱ ደግሞ አንድ ሺ ሁለት መቶ ብር ሲሆን የቡና ሱፍራ አንድ ሺ አምስት መቶ ብር ነው። እንዲሁም ደግሞ የምግብ ሱፍራ የምትፈልጉ ደግሞ አንድ ሺ ስምንት መቶ ብር ማለት ነው። ይህ የምግብ ሱፍራ ማለት በነገራችን ላይ የቡናውን ሱፍራ እጥፍ ነው የሚሆነው እና ያው ግን ከትራስ ልብስ ናም ጋር አብሮ ማች ከሆነ አንድ ሺ ስምንት መቶ የምንሰራላችሁ ነው የሚሆነው ማለት ነው። እንግዲህ እንደምታዩት በጣም ብዙ ከለር አማራጭ አላቸው በጣም ብዙ የሚያማምሩ እና እንግዲህ እንደተለመደው እዘዙን በምትፈልጉበት አካባቢና የምትፈልጉበት ሀገር በታማኝነት የምናደርስላችሁ የሚሆነው ማለት ነው። እንግዲህ ቀጣይም ደግሞ እንደዚህ አዳዲስ ነገሮችን ሳገኝ ይዤላችሁ የምመጣ ነው የሚሆነው ለበለጠ መረጃ ደግሞ የቴሌግራም የቻናል ሊንክ አስቀምጥላችኋለሁኝ። እዛ እየገባችሁ መመልከት የሚቻል ነው የሚሆነው ማለት ነው። ቀጣይ እንግዲህ አዳዲስ ነገሮችን ይዤላችሁ እስክመጣ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።